ሰላም ሰላም ውዶች እንዴት ናችሁ? እንዴት አደራችሁ? ባላችሁ በቦታ ሰላማችሁ ብዙ እኔ ደህና ነኝ። እንዴት ናችሁ? ቂመሟ ምናለሽ ማሰላችሁ እዚህ ስቶሪ ላይ ማለት ነው። ድስት ጌጣሙን አያጥም አሉ ልክ እውነት ነው። ማለት እውነት ነው ልክ አለች። ከዛ ሳቃች ማለት ነው ልክ ነች። ሁሉም ነገር እኮ ግጣም አለ ያለ ጌጣም ማን ምንም ደስ አይልም። ሶ ያው እንደዛ ነገር እና ለሁሉም ነገር ጌጣም ያስፈልጋል። ልክ ያለበት ልክ ያለበት ቦታ ነው የተገኘው። ወደ እንደዛ ለምን እንዳለችው ወንዳችሁን ታውቃላችሁ ብዬ ስበለሁ ማስረዳት አይጠበቅብም እኮ ሳ ምታቁት የምታውቁት መልሰው ሳላ ስብ ስንቶች አላቸው ናቸው። እንግዲህ እና ዲስ ጌጣሙን አያጣም ብላለች። እንግዲህ ልካደለችም ልክ ነች እና ሄምዬ እና አዎ ጌጣም መኖር ጥሩ ነው። ያለ ጌጣም እኮ ምንም ምክንያቱም የሆኔ ነገር እየሰራ ነው ነገር ለየሆኔ ነገር ስለሚገባ ግጣም ያስፈልጋል። ግጣሙ ራሱ መልካም ግጣም መሆን አለበት። ግጣሙ እና ድስቱም ሁሉ አንድ ማለት ድስት ብቻ ከሆነ ያው ምግቦችን ምናምን ስለሚቆሽሽ ያው እንትን ያስፈልጋል ማለት ነው እና እንደ አንቺ ግኔ ተይ፣ ተይ ግኔ ምዬ ተይ፣ በሳቅ እኮ ሞተን እኮ እኛ አንቺ ነገር ለምን እንደዚህ እንዳላች እንዳለች ታቃላች? ወደ አዎ ታቃላችሁ። እና ሄሚ ያው ግጣም አያጣም ብለሻልና አንቺም አሁን ግጣሙን ይዘሽ እንድትመጪ እንፈልጋለን። እንግዲህ አዎ፣ ካንቺ ጋም ግጣም እንዲሆን አንቺ ዲስቴ ከሆነ ግጣም ያስፈልግሻል፣ አይደል እንዴ? ያስፈልጋል። ስለዚህ ግጣም ይዘሽ ነይልኝ በናትሽ እንዴ። ግጣምም ያው እስቲ እግዚአብሔር ያለውና ያሰበው እና ግጣም ስለማስፈልግ አንቺ ማው ግጣሙን ይዤ ብቻ ዲስት ብቻም ምን ሲሆን ደስ ይያል እንደለም። ስለዚህ እና ግጣም ያስፈልጋል ማለት ነው። እና ውዶች ይሄ ሄሚየም ደሞ ግጣም ይዘች እንድትመጣ ንገሩት ማለት ነው። ሶ ሄሚየ ለደት ውዶች ሰኞ ነው ምንድነው? ዛሬ ቀን ግን ይሁድ ነው። ወደ ዛሬ ቀን፣ ኦ ማይ ጋድ በቃ እናጌ ነው ማለት ነው። ሀፒ ቦርዝ ባዮት ሄዳችሁ በየኮሜንት በየቦታ ሁሉ ማለት ነው። እና ውደ ሀይሚዬ እንኳን የምር ነው የምልሽ እኔ ምንድ በለሽ። ብቻ ሁሉም ነገር ልክ ነው። ያው ግጣም ያለ ጌጣም ምንም ስለማይመች ሰውም ደግሞ ያለ ሰው መኖር አይችልም። እኔ አሁን ብቻን ማለት ከእግዚአብሔር በታች ሰው ያስፈልጋል። አለ ጌጣም ስላችሁ ድስት ጌጣም ብቻ አይደለም ተረዳሽ ሚ ሰውን ለሰው ያስፈልጋል። ገባችሁ አደ እና እንደዛ ነው። ለሴት ልጅም ያው ሲላችሁ ለብዙ ነገር አሳብ ማጋራት፣ ብዙ ነገር ለማውራት ሰው ያስፈልጋል ማለት ነው እና ግጣሙም አያጠም ልክ ቦታ ነው የተገኘ ሁሉን ነገር ልክ ስላለ ልክ ቦታ ማለት ልክ ቦታ ስላችሁ ሁሉን ነገር ልክ ያለበት ቦታ ግጣሙም ልስቱም አንድ ላይ መገኘት አለበት እንግዲህ እሱ ለሀሳብም ሀሳቦች ሁሉም ለማጋራትም ጥሩ ነው ብዬ ያስባለው ውዶች ዬ እና ቪዲዮን ከወደዳችሁ ሼር አድርጉልኝ፣ እና በቃ ዘምላችሁ ፋ በሉልኝ። ይሄ ምያ መለከት ለእናንተ እኔ ደግሞ አደርስላቸዋለሁ። ያው እሷ ደግሞ በጣም የሚያስቅ ነገሮችን ሼር እያደረጋቸው ያለችው ሰሞኑን፣ እና በጣም ወዳቸዋለሁ ባላቸው በፎታ ሰላማችሁ፣ ብዙ ስብስክራ እያደርጋቸው ቤተዘቦኑልኝ ይላቸዋለሁ ውዶች ዬ እና